ኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ ከ20 ሰዎች በላይ ሲሞቱ ከ750 በላይ ቆሰሉ። ሰላም ጤና ይስጥልን። ውድ ኢትዮ ከረንት የዩቱዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡት ዜና ወደ እናንተ ይዘን ቀርበናል። አብሮናታችሁ እንዳይለየን ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ኢራን ግዙፍ የንግድ ወደብ ላይ በደረሰው ከፍተኛ ፍንዳታ ቢያንስ 2 ሰዎች ሲሞቱ ከ750 በላይ መቁሰላቸውን የሀገሪቱ ባለስልጣን ገልጸዋል። ፍንዳታ የደረሰው ቅዳሜ ጠዋት በባድር አባስ ከተማ አቅራቢያ የሚገኘው ሻሂድ ራጂኢ በተባለ የሀገሪቱ ግዙፍ የንግድ ወደብ ላይ ነው። በአካባቢው የሚገኙ ህንፃዎች መስኮት፣ ጣሪያዎች የገነጠለው እንዲሁም መኪናዎች ያወደመው ፍንዳታ ነው ተብለዋል። ነዋሪዎቹ ፍንዳታው 50 ኪሎ ሜትር ርቀት ድረስ ይሰማ ነበር ሲሉ ተናግረዋል። ቢቢሲ የተመለከ ተመልከተውና ያናገረው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከፍተኛ ፍንዳታ ከመድረሱ በፊት የእሳት ቃጠሎ ተከስቶ ነበር። በምስሉ ላይ ሰዎች ከአደጋው ራሳቸውን ለማትረፍ ሲሮጡ፣ እንዲሁም ፍንዳታ የተጎዱ መሬት ላይ ወርቀው ይታያሉ። አንድ ከአደጋው የተረፈ ግለሰብ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ መጋዘኑን ሙሉ በሙሉ በጭስና ቧራ አመድ ተሞላ ራሴን ያገኘው ከጠረጴዛ ስር ነው። ጠረጴዛ ስር እኔ ልግባ ፍንዳታ የወሩረኝ የማስታውሰው ነገር የለም ሲል ምስክርነቱን ሰጥቷል። አየር ላይ የተቀረጸው ምስሎች ቢያንስ ሶስት የተለያዩ ቦታ የቃጠሎ መስፋፋቱን የሚያሳይ ሲሆን የኢራን የሀገር ውስጥ ጉዳይ ሚኒስተር እሳቱን በኮንቲነር ወይም ኮንቲነር እየተስፋፋ መሆኑን አረጋግጠዋል። እሁድ እለት በአካባቢ የሚገኘው ትምህርት ቤቶችና ቢሮ ተዘግተው እንዲቆዩ ተወስኗል። አንድ የግል ባህር ኃይል ኩባንያ በእሳቱ ጉዳት የደረሰባቸው ኮንቲነሮች ከባላስቲክ ሚሳኤል ማምረቻ ጥቅም ላይ የሚውሉ ነዳጅ ሳይዙ አይቀሩም ብለዋል። የተሰኘው የደህንነት ተቋም የእሳት አደጋው ለኢራን ባላስቲክ ሚሳኤል ጥቅም ላይ የሚውል ነዳጅ ያለ ተገቢ ጥንቃቄ በመያዙ የተከሰተ መሆኑን ተናግሯል። ብሬ የኢራን ባንዲራ የምታውለበልም መርከብ ሶዲየም ፐርክሎሬት የተሰኘ ሮኬት ነዳጅ በመጋቢት ወር 2025 አራግፋ ነበር ብሏል። ከዚህ ቀደም ብሎ ፋይናንሻል ታይምስ ሁለት የጭነት መርከቦች ከቻይና ወደ ኢራን ነዳጅ ማጓጓዛቸው ተዘግቦ ነበር። የሀገሪቱ ብሔራዊ መገናኛ ብዙኃን የአይን እማኞችን ጠቅሶ ፍንዳታ ያደረሰው ሰዓት ከተንቀሳቀሰና ተቀጣጣይ ነገሮች ወደ ያዘ ያልታሸገ ኮንቴይነር ከተዛመተ በኋላ መሆኑን ተዘግቧል። የሀገሪቱ ጉምሩክ መስሪያ ቤት ኃላፊዎች በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ላይ በሰጡት መግለጫ ፍንዳታ የተከሰተው ምናልባት የአደገኛ ኬሚካሎች ማከማቻ ላይ እሳት ከተቀሰቀሰ በኋላ ሊሆን እንደሚችል ገልጸዋል። አምብሬ የሀገሪቱ ብሔራዊ አደጋ መከላከያ መስሪያ ቤት ባለስልጣን ጠቅሶ እንደተናገረው በሻሂድ ራጂ ወደብ በኬሚካሎች ከደህንነት በጠበቀ መልኩ እንዲቀመጡ ማስጠንቀቂያ ሰጥተው ነበር። ሻሂድ ራጂብ ወደብ ኢራን ካሏት ዘመናዊና ትልቅ የንግድ ወደቦች መካከል አንዱ ነው። ወደቡ ዋነኛ የነዳጅ ጭነት ማመላለሻ በሆነችው ሆርሙዝ ዝሆኑ የባህር ዳርቻ ላይ በባንድር አባስ በስተምዕራብ 20 ኪሎ ሜትር ርቀት ላይ የኢራን ባህር ኃይል ዋና መቀመጫ አካባቢ ይገኛል። የኢራን ብሔራዊ የነዳጅ ማምረቻ ኩባንያ ፍንዳታው ከሀገሪቱ ነዳጅ ማጣሪያና የነዳጅ ማከማቻ ማስተላለፊያዎች ጋር ምንም አይነት ግንኙነት እንደሌለው መነገሩን የሀገሪቱ ውስጥ መገናኛ ብዙኃን ዘግቧል። የኢራን ፕሬዝዳንት ማሱድ ፔዥኪያን በአደጋ የተሰማቸውን ጥልቅ ሀዘን ገልጸዋል። በሀገሪቱ ፍንዳታ ዙሪያ ምርመራ እንደምታደርግ የተናገሩ ፕሬዝዳንቱ ይህን እንዲመሩ የሀገር ውስጥ ጉዳይ ሚኒስትር ወደ ስፍራው ልከዋል። ቀዳሚ ዕለት በደረሰው ፍንዳታ ሀገሪቱ ከአሜሪካ ጋር የኒውክለር ፕሮግራሟን በሚመለከት ከምታደርገው ውይይት ጋር ተያይዟል። ቴህራን የኒውክለር መሳሪያዎች እንዳትታጠቅ ለማድረግ ያለመ ድርድር ማድረግ ጀምራለች። በኦማን አደራዳሪዎች በኩል እየተካሄደ ያለው ድርድር ሁለቱም ሀገራት በመልካም ሁኔታ እየሄደ መሆኑን ቢናገሩም የኢራን ከፍተኛ ልዑክ ተወካይ ልዩነታቸውን ለማጥበብ መስራት ያለባቸውን ነገሮች መኖራቸውን ጠቁሟል። ድርድሩ በሚቀጥለው ሳምንትም ይቀጥላል ተብሎ ይጠበቃል። ኢራን የተጣለባት ማዕቀብ የሚያላላ ከሆነ የኒክሌር ፕሮግራሟን ለማጠፍ ዝግጁ መሆኗን ዩራኒም ማበልጸጓን ግን እንደምትቀጥል ተናግራለች። ኢራን የኒክሌር ፕሮግራሟን ለሰላማዊ ዜጎች ጥቅም መሆኑን ትናገራለች። እንደ አውሮፓያኑ 2018 ወዲህ በአሜሪካና በኢራን መካከል ከፍተኛ ልዑክ የተመራ ውይይት ሲደረግ ይሄ መጀመሪያው ነው። ቀነ ጳጳስ ፍራንሲስ የቀብር ስነ ስርዓት ታላላቅ የዓለም መሪዎች በተገኙበት ተፈጸመ። የካቶሊክ ቤተ ክርስቲያን ልቀነ ጳጳስ ፍራንስ የቀብር ስነ ስርዓት ከዓለም ዙሪያ የመጡ እንግዶች፣ በመቶ ሺህ የሚቆጠሩ ሀዘንተኞች በተገኝበት ቫቲካን ውስጥ ተፈጽመዋል። የበርካታ የዓለም ሀገር መሪዎች፣ ፖለቲከኞች፣ ንጉሳን፣ ታዋቂ ሰዎች፣ አራት መቶ ሺህ የሚደርሱ ሰዎች በቅዱስ ጴጥሮስ አደባባይ፣ ቫቲካን ጎዳና ላይ በመውጣት ጳጳሱ የመጨረሻ ስንብት ተሳትፈዋል። ደማቁና የካቶሊክ እምነት ባህል እንዲሁም የጸሎት ስነ ስርዓት ሰዎች ናቸው። በጳጳሱ የቀብር ስነስርዓት የመሩት ካርዲናል ቻምበርሊን ኬቪን ፋሩል ናቸው። በዓለም ዙሪያ 1.4 ቢሊዮን በላይ ተከታይ ያለው የካቶሊክ ቤተ ክርስቲያን መንፈሳዊ መሪ ሆነው ከ10 ዓመታት በላይ በመንበራቸው የቆዩት ፖፕ ፍራንስ ለስደተኞች፣ ለተጨቆኑና ለተፈጥሮ አካባቢ ያለው ተቆርቋሪነት የቀብር ስነ ስርዓቱ ወቅት ጎልቶ ተሰምተዋል። ርዕሰ ሊቃነ ጳጳስ ፍራንሲስ ሀገራት ለስደተኞች መጠገያ በመሆን እንክብካቤ እንዳደርጉ በመውቶታቸው ባሻገር ድጋፍ እንዳገኙ እንዳጸኑ በግላቸው በርካታ ነገሩ ማድረጋቸው ይነገራል። በተጨማሪም ባለም ሰላም እንዲሰፍን ጦርነቶች ለማስቆም ለድርድር ጥሪ በማድረግ እንዲሁም የዓለም አየር ሁኔታ ለውጥ ትኩረት እንዲሰጠው ሲጥሩ ቆይተዋል። ጣሊያናው ካርዲናል ዲቬቫኒ ባስቲኒ የቀብር ስነ ስርዓቱ ወቅት ባደረጉን ንግግር ለሰው ልጅ ካላቸው ፍቅር እና በዘመናችን ለገጠመው ፈተናዎች ካላቸው ጥልቅ ሀዘን የተነሳ ፖፕ ፍራንስ ከዚህ ሰዓት ጭንቀታቸውን ሰቆቃቸውን ተስፋችን ይጋሩ በማለት ተናግረዋል። ፖፕ ፍራንስ በህይወት ሳሉ የቀብር ቦታቸው ቀለል ባለ ሁኔታ የተዘጋጀ እንደሆነና በስፍራው ፍራንሲስ የሚለው የጳጳስ ስማቸው ብቻ እንዲሰፍር ጠይቀው ነበር። ቅዳሜ ማዚያ 18 2017 ዓም ከሰዓት ከምሳ ሰዓት በኋላ የተጠናቀቀው የቀብር ስርዓት ተከትሎ የውጭ ሀገራ መሪዎች ከሮም በመውጣት ወደ መጡበት ሲመለሱ፣ ሀዘንትና ሃይማኖት ስነ ስርዓት የመጡ ሰዎች ቫቲካን ይቆያሉ። ጳጳስ ህልፈቱ በኋላ የካቶሊክ ቤተ ክርስቲያን ዋነኛ ስራ የነበረው ርዕሰ ሊቃነ ጳጳስ የቅብር ስነ ስርዓት ዝግጅ ማረ ቅብር መፈጸም የነበሩ ሲሆን ከዚያ በኋላ ደግሞ ለዘጠኝ ቀናት የሚቆይ ሀዘን ስነ ስርዓት ይኖራል። ከቀብር እለት ጀምሮ የሚካሄደው ለዘጠኝ ቀን የሚቆይ ሀዘን ስነ ስርዓት ኔቭ ዳያሊስ የሚባል ሲሆን በየዕለቱ ጳጳሱ የሚዘከሩበት በርካታ ህዝብ የሚሳተፉበት የጸሎት ስነ ስርዓት ይኖራል። የጳጳስ ስርዓተ ቀብር ከተፈጸመ በኋላ በቀጣይ ካቶሊክ አለም ዋነኛ ትኩረት የሚሆነው የፖፕ ፍራንስ ቦታ ተረክቦ ታላ ቤተ ክርስቲያን የሚመራው ተተኪ የመሰየም ሂደት ነው። ለዚህም ለዓለም ዙሪያ በቫቲካን ሲቲ የሚሰባሰቡ ካርዲናሎች ተለይተው የሚያካሂዱ ስነ ስርዓት እያንዳንዱ ካቶሊክ ተጠባቂ ነው። ነገር ግን የጳጳሱ ምርጫ በሚስጥር የሚካሄዱ ካርዲናሎች ለምርጫ የሚቀመጡበት ቀን እስካሁን አላሳወቁም። በተለምዶ ግን ይህ ስብሰባ ጳጳስ ካረፉ በኋላ በ15 እስከ 20 ቀን ባሉ ጊዜያት ሊካሄድ ይችላል።